ጋዜጠኛና ተንታኝ ስታሊን ገብረስላሴ ኤርትራ መግባቱን አነጋጋሪ ሆኗል። በሰሜኑ ጦርነት ከኤርትራ በተቃራኒ የነበረው ፕሬዝዳንት ኢሳያስ በተለያዩ ጉዳይ ሲያብጠለጥል የምናውቀው ጋዜጠኛ አሁን ላይ ኤርትራ መግባቱን ምን ሊያመለክት ይችላል? የዚህንም ዝርዝር ይዘን ቀርበናል። ከሰሜኑ ክፍል የተነቀለው የሰላም ነቀርሳ የሆነው ህወሀት ወደ አባቱ ጉያ እየተሸሸገ ነው። ህወሀት ሻቢያ በኢትዮጵያ በመጨረሻም እና የመጨረሻ ምሽግ የካላቸው በስሙ ስትነግድበት የመስዋዕትነት በግ ስታደርገው ከነበረው የትግራይ ክልል ጀግና ኢትዮጵያ ህዝቦች ጉያ በራሱ በነቀለው ስሜ ንቁ ህዝባቸውን ትግል ተነቅላ ወደ ሻቢያ ምድር በይፋ ገብታ በመሸግ ጀምራለች። የዝንም ዜና የምንላችሁ ነገር አለ ትግሉ አላማውን ስቶ ጥቅመኞች ተታሪክ ጠላቶቻችን ጋር ሆነው ሀገራችን ለማፍረስ እየሰሩ በመሆን የሰላም አማራጫችን ተቀብለናል ሲሉ የተቀበሉትም ወደ ሰላም አማራጭ የገቡትም ሀይሎች እነማን ናቸው? በዚህም የምንላቸው ነገር አለ ሰሞኑን ቻይና የመጀመሪያ ድሮን ተሸካሚ ድሮን ኤርክራፍት ኬሪየር ይፋ ልታደርግ ነው። ይህም ያስደመመው የዓለም ፈጠራ ምንድን ነው? በዚህም ጋር ተያይዞ ቻይና የዚህንም ቴክኖሎጂ እንዴትስ በዚህ ልትጠቀመው ቻለች የሚለውን እያስደመመ ይገኛል። የዚህንም ሙሉ መረጃ ይዘን ቀርበናል። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምናላችሁ፣ ለዕለቱ የተመራረጡ አርዕስተ ዜናዎች ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ መሆኑን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ መጀመሪያ ዝርዝር ዜና ስናልፍ ጋዜጠኛና ተንታኝ ስታሊን ገብረስላሴ ኤርትራ መግባቱ አነጋጋሪ ሆኗል። በሰሜን ጦርነት ከኤርትራ በተቃራኒ የነበረው ፕሬዝዳንት ኢሳያስን በተለያዩ ጉዳይ ሲያጠለጥል የምናውቀው ጋዜጠኛው አሁን ላይ ኤርትራ መግባቱን ምን ሊያመለክት ይችላል? ህወሀት ኤርትራ ገብቶ ይሆን ብለንስ ብንጠረጥርስ ምን ይመለከተን ይሆን? በፖለቲካ ቋሚ ወዳጅ ቋሚ ጠላት የለም ይባላል። ታዲያ ይህን የጋዜጠኛ ውሳኔ ለዚህ አባባል ይመጥን ይሆን? ሀሳባችን ስጡበት። በኤርትራ ባንዳ አንደኛ ሆና አምባገነን ኢሳያስ አፈወርቄ የምትመራው ኤርትራ ከአፍሪካ በደ አንደኛ ደረጃ ይዛለች የብዙ ወደቦች ባለቤትና ወደቦችን በማከራየት ቢሊዮኖች የምታፍሰው የወርቅ መገኛ ሆነችው በውጭ ካሉ ዜጎች የዜግነት ሁለት ፐርሰንት የምታስከፍለው ኤርትራ ከጂዲፒ ዋጋ ሁለት መቶ አንድ ፐርሰንት የሚሆነው እዳ የተተበተበች ሀገር ሆናለች ኢሳያስ የሚመራው ሻቢያ ይህን ሁሉ ብድር የወሰደው ለሰላምና ለዜጎች ህይወት ለማሻሻል እንዳይመስላቸው አሸባሪዎችና ታጣቂዎችን ለመደገፍና ምስራቅ አፍሪካን በተለይ ደግሞ አፍሪካን ቀንድ ሰላም ለማደፍረስ እንደሆነ መረጃዎች አመለክታሉ ከሰሜን የተነቀለው የሰላም ነቀርሳ ህወሀት ወደ አባቱ ጉያ እየተሸሸገና እየሸሸ ነው። ህወሀት ሻቢያን በኢትዮጵያ በመጨረሻም የመጨረሻ ምስጌ ካላቸው በስሙ ክትነግድበት የመሰዋዕትነት በግ ስታደርገው ከነበረው የትግራይ ክልል ጀግና ኢትዮጵያ ህዝቦችን ጉያ በራሱ በነቀለው ስሜቱ ንቁ ህዝቦችን ትግል ተነቅላ ወደ ሻቢያ ምድር በይፋ ገብታ መመሸግ ጀምራለች። በርካታ የህወሀት ሻቢያ ባለስልጣናት በአሁኑ ሰዓት አስመራ የሚገኙ ሲሆን ይፋ ወዳጅም ወላጆች እቅፍ ገብተዋል። አሁ ሁሉም ነገር ለእያንዳንዱ ድራማ ለተሰራበት ክልል የተከፋፈለ ህዝባችን ግልጽ ሆኖለታል። ቀላል ስራ ይሆናል ተብሎ ይገመታል። ይህም ከፋፋይ ሰላሳ አራት ዓመት በውስጣችን ተወሽቆ ኢትዮጵያንን በዘር ስም ደም በደም ያደረገ የሻቢያ በአስመራና በኢትዮጵያ ቡድን ባለበት መቀመቅ ወርሮ ባህራችንና ቀይ ባህራችንን ሰላማችንን በመመለስ አርቲስት አብርሃም ገብረመድን ሀይተወይ ከምር ጮራ ወገሀተይ እያለ ያዜምለት ኢትዮጵያ ታላቅነት እናበስራለን ተብሏል። ለመላው አራቱ አቅጣጫ ያላችሁ ያን፣ በውስጣችን ሆኖ ሲበላን የነበረው ካንሰር ቀስ በቀስ ከውስጣችን እየወጣ መጨረሻ ደረጃ ላይ ተቃርቧልም ሲሉ መረጃዎች ያመለክታሉ። ትግሉ አላማውን ስቶ ጥቅመኞችና ከታሪክ ጠላቶቻችን ጋር ሆነው ሀገራችን ለማፍረስ እየሰሩ በመሆኑ የሰላም አማራጭ ተቀብለናል ሲሉ ተናገሩ። የክልልና የዞን ከፍተኛ ስራ ኃላፊዎች፣ ከፍተኛ የጦር መኮንኖች በተገኙበት በደቡብ ጎንደር ዞን የሰላም አማራጭ ተቀብለው ከገቡ ኃይሎች ጋር ውይይት ተደርገዋል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ የተከበሩ አቶ አማረ ሰጤ እንደገለጹ ከሆነ እያንዳንዱ የሰላም ቀን ውጤት ለህዝቡ እረፍት መስጠት ሲሆን፣ እያንዳንዱ የግጭት ቀን ደግሞ የህዝቡን ጉስቁልና የሚያመጣ መሆኑ በዚህ መሰረት ወደ ሰላም ይመንጡ ጀግኖች መሆናቸውን ገልጸዋል። የአርበኝነት ሁሉ ቀዳሚ ለአማራ ህዝብ ሰላም እረፍት መስጠት በመሆኑ ይህን ተገንዝበው የሰላም አማራጭ ተቀብለው ታጣቂዎችን አመስግነዋል። የሰላም አማራጭ ተቀብለው የገባው ጸዳለ ደሴ ወደ ጫካ የገባበት የህዝቡን ጥያቄ ለማስመለስ ነበር። አሁን ግን አንዳንድ ጥቅም ፈላጊዎች ምክንያት ትግሉ ተሽጧል። ወልቃይትና ራያ በጥቅም በመሸጥ አማራ ጥያቄ መመለስ አይቻልም። በመሆኑ ትግላችን አላማውን ስቶ ጥቅመኞችና ከታሪካዊ ጠላቶች ጋር ሆነው ሀገራችንን ለማፍረስ ትግሉን ጠልፈው በመሸጣቸው ሰላም አማራጭ ተቀብለን ገብተናል ብለዋል። ላለፉት ሁለት አመታት ገብቶት ሳይሆን ሳይገባው ጫካ በገባ ህዝብ ተጎሳቅሏል። ተማሪዎች ከትምህርት ገበታ ውጭ ሆነዋል። ስለሆነም ከፍተኛ ጉዳት የደረሰበትን ህዝብ ለመካስ ከመንግስት ጎን ተሰልፈን ሰላም ለማረጋገጥ በቁርጠኝነት እንሰራለንም ብለዋል። አሁን ቢሆንም ታጠቀው ጫካ የገቡ ጓዶች ትግሉን እየተሸጠና የአማራን ህዝብ የሚጎዳ በመሆኑ ተረድተው የሰላም አማራጭ እንዲቀበሉ ጸዳሉ ደሴ ጥሪ አቅርበዋል። ሌላኛ የሰላም አማራጭ ተቀብሎ የገባው በለጠ አንዳርጌ የቆራጡ አማራ ጥያቄ ለማስመለስ ወደ ትግል ገብተን ቆይተናል። በዚህም አምናናቸው በወጣነው ጓዶች ምክንያት በርካታ ችን አጥተናል። ትግሉ አቅጣጫውን ስቶ እርስ በርስ መጠፋፋትና ከሌሎች የውጭ ጠላቶች ጋር በመሆን የትግሉ አላማን በመቀየሩ ሰላም አማራጭ ተቀብለን ገብተናል ብለዋል። ጎንደር ዞን ዋና አስተዳዳሪ አቶ ትላሁን ደጀኔ እንደገለጹ ታጥቀው ሲንቀሳቀሱ የነበሮች ኃይሎች የሰላም አማራጭ መቀበላቸውን አመስግነው ገብቷቸው ሆነን ሳይገባቸው ወደ ትግሉ የገቡ ኃይሎች የሰላም አማራጭ እንዲቀበሉ በተሰጠው ስራ በዞኑ በርካታ ታጣቂዎች የሰላም አማራጭ እየተቀበሉ መሆኑን ገልጸዋል። የደብረ ታቦር ከተማ አስተዳዳሪ ከንቲባ የነበሩት አቶ ደሴ መኮንን በበኩላቸው ጦር ጦርነት እርስ በርስ ከመጠፋፋትና ክልል ወደ ኋላ ከማስቀረት ውጭ የሚያመጣው ለውጥ ስለሌለ አሁንም ቢሆን የታጠቁ ኃይሎች የሰላም አማራጭ በመቅ ቀበል የልማትና መልካም አስተዳደር ስራዎች በጋራ በመስራት ክልሉ የተሻለ ደረጃ ለማድረስ እንደሚገባ ተናግረዋል። የአማራ ክልል ሰላም ጸጥታ ቢሮ መከጠል ኃላፊ አቶ በሪሁም መንግስቱ እንዳሉ በተሳሳተ ትግል አውዳሚ ጦርነት ላሉ አካላት ውስጥ ጥሪ ባደረጉ መሰረት በክልሉ በርካታ ታጣቂዎች የሰላም አማራጭ እየተቀበሉ እንደሚገኙ ገልጸው፣ እንደ ክልል የሰላም አማራጭ ለተቀበሉ ኃይሎች ወጥ የሆነ ስራ ለመስራት ቅድመ ዝግጅት ስራ እየተሰራ መሆኑን አብራርተዋል። በዚህም ወደ ማህበረሰቡ በሰላም ተቀላቅለው እንዲኖሩ የማቋቋም ስራ እንደሚሰራ ገልጸው አሁን የጫካ ያሉ ታጣቂዎች እየተጎሳቆሉ ያለውን ሕዝብ በመካስና ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የሰላም አማራጭ ተቀብለው እንዲገቡ ጥሪ አድርገዋል። ቻይና ዓለምን ጉዲ አስባለ ቴክኖሎጂ ታጠቀች። ቻይና የመጀመሪያ ድሮን ተሸካሚ ድሮን ኤርክራፍት ኬሪየር ይፋ ልታደርግ ነው። ቻይና የመጀመሪያ ድሮን ተሸካሚ ድሮን ኤርክራፍት ኬሪየር የሚቀጥለው ሰኔ ወር ላይ ይፋ ለማድረግ ቀነ ቀጠሮ መያዟ ታውቋል። በቻይና የመጀመሪያ ነው የተባለለት የድሮን አየር ወለድ እናት መርከብ ማዘር ኦፍ ሺፕ ሲሆን ጁኒያን ኤስኤስ ዩኤቪ የሚል ስያሜ ተሰጥቶታል። ጁኒያቲን ድሮን ተሸካሚ ድሮን ኤርክራፍት ኬሪየር እስከ 15000 ሜትር ከፍታ የሚደርሱ ትናንሽ ድሮኖች መሸከም እንደሚችል ነው የተገለጸው። ይህ ድሮን ተሸካሚ 1000 ኪሎ ግራም የሚመዝን ሚሳኤል ትጥቅ ይዞ እስከ 7000 ኪሎ ሜትር ድረስ የመጓጓዝ አቅም እንዳለው ከወዱ ተተንብዮ። በኬንያው ፕሬዝዳንት ልጅ የህይወት ታሪክ የጻፈው ደራሲ ተከሰሰ። የኬንያው ፕሬዝዳንት ዊልያም ርቶ ሴት ልጅን አስመልክቶ የህይወት ታሪኳን የጻፈው ደራሲ ተከሷል። ግለሰቡ የፕሬዝዳንቱ ሴት ልጅ ፍቃር ሳያገኝ እሷን የሚመለከት መጽሐፍ ጽፏል በሚል መከሳሱን ተከትሎ የኬንያ ህግ ባለሙያዎችና ተሟጋቾች ሁኔታውን ተዛግቧል። ፕሬዚዳንቱ ልጅ ቻርለስ ሩቶ ደራሲው ዊብሰር ኦቾሮሮ ራይጆድ ከሷ ፍቃድ ሳያገኝ በመጻፉ ስሜን ያላግባብ ጠቅሷል ስትል ነው የከሰሰችው። ደራሲው ከስም ባሻገር ቻርሊን ሮቶና የወጣት መነሳት ቢዮንድ ዘኔም ቻርለስ ሮቶና የዝ አፕሪዚንግ በሚል ርዕስ ባወጣው መጽሐፍ ምክንያት ማክሰኞ ለክስ ተመስርቶበታል። ግለሰቡ ጥፋተኛ እንዳልሆነ ለፍርድ ቤት ቃሉን ከሰጠ በኋላ የዋስ መብቱን ተከብሮ ወጥቷል። ክሱን የመሰረተችው ቻርልስ ጉዳዩን አስመልክቶ ለፖሊስ እንዳመለከተች ህጋዊ አሰራር መከተል ለጋዜጠኞቹም ተናግራል